ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 9 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አሜሪካ ኢትዮጵያን ጨምሮ በ36 አገራት ዜጎች ላይ የጉዞው እገዳ ልትጥል መሆኑ ተሰምቷል። ለምን የሚለውን ይዘናል።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 የትራምፕ አስተዳደር ኢትዮጵያን ጨምሮ የ36 ሀገራት ዜጎች ወደ አሜሪካ እንዳይገቡ ለማገድ ሀሳብ እንዳለው ሮይተርስ እና ዋሽንግተን ፖስት የተመለከቱት የአገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ አመልክቷል። በውጭ ጉዳይ ሚኒስትሩ ማርኮ ሮቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን አገራቱ ከእገዳው ለመውጣት ማከናወን የሚጠበቁባቸው ማስተካከያዎችም ተካተውበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ ወይም ከፊል እገዳ የሚጣልባቸው ሀገራትን በመለየት ያሉባቸውን ችግሮች በማስቀመጥ ይህ እገዳ ተግባራዊ ከመሆኑ በፊት ሀገራቱ የሚጠበቅባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የሁለት ወራት ጊዜ እንደሚሰጣቸው ተጠቅሰዋል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች የተሰራጨው ሰነድ የውጭ ጉዳይ መስሪያ ቤቱ የተቀመጡ መመዘኛዎችና ግዴታዎችን በስልሳ ቀናት የማያሟሉ ከሆነ ሙሉ ወይም ከፊል የጉዞ እገዳ የሚጣልባቸውን አሳሳቢ የሆኑ ሰላሳ ስድስት ሀገራትን ለይቷል ማለቱን ሮይተርስ አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር በተዘጋጀው ሰነድ ላይ ሙሉ ለሙሉ ወይም በከፊል ዜጎቻቸው ወደ አገሪቱ እንዳይገቡ ሊደረጉ እንደሚችሉ ከተጠቀሱት ሰላሳ ስድስት አገራት መካከል አምስት ከአፍሪካ ሲሆኑ ኢትዮጵያም አንዷ ናት። ባለፈው ግንቦት ኤርትራ፣ ሱዳንና ሶማሊያን ጨምሮ ሰባት የአፍሪካ ሀገራት ባሉባቸው አስራ ሁለት አገራት ላይ ፕሬዚዳንት ትራምፕ የሀገራቸውንና የህዝባቸውን ደህንነት ለመጠበቅ በሚል ትእዛዝ ፈርመው ተግባራዊ መሆኑ ይታወሳል። በቀደመው የእገዳ ውሳኔ ውስጥ የኢትዮጵያ ጎረቤት ከሆኑት ስድስት ሀገራት መካከል ሶስቱ የተካተቱ ሲሆን ከሁለት ወራት በኋላ ተግባራዊ ሊሆን ይችላል በተባለው በአሁኑ የውጭ ጉዳይ መስሪያ ቤቱ ሰነድ ውስጥ ኢትዮጵያም ተካታለች። ይህ ውሳኔ ተግባራዊ የሚሆን ከሆነ ሁሉም የአፍሪካ ቀንድ ሀገራት ዜጎች ወደ አሜሪካ እንዳይገቡ እገዳ እየተጣለባቸው ይሆናሉ። ከኢትዮጵያ ጎረቤቶች መካከልም ከዚህ እገዳ ነፃ የምትሆነው ኬንያ ብቻ ትሆናለች። ሀያ አምስት የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ጅቡቲ፣ ደቡብ ሱዳን፣ ግብፅ፣ ኡጋንዳ፣ ታንዛኒያ እና ናይጄሪያ ይገኙበታል። ሰነዱ ዜጎቻቸው ወደ አሜሪካ እንዳይገቡ ሊደረጉ በታሰቡበት አገራት ላይ የውጭ ጉዳይ መስሪያ ቤቱ አሳሳቢ በማለት የተለያዩ ምክንያቶችን አስቀምጧል። ከእነዚህም መካከል አገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን እንዲሁም የፓስፖርታቸው ደህንነት አጠያቂ መሆን በምክንያትነት ቀርበዋል። አንዳንድ አገራት ደግሞ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታን ለመፍጠር ተባባሪ አይደሉም የተባሉ ሲሆን ሌሎቹ ደግሞ ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸው ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸውም ለገዳው ሰበብ ከሆኑት ውስጥ ይገኛሉ። በተጨማሪም የሀገራቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለገዳው ምክንያት መሆኑ በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም አገራት የሚመለከት ሳይሆን እንደየ አገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑ ተጠቅሰዋል። በአማራ ክልል የተለያዩ ቦታዎች የሚደረጉ ውጊያዎች ሲቀጥሉ የተከሰከሰችው ሄሊኮፕተር ጉዳይም እያነጋገረ ነው። ትናንት ማምሻውን በጎንደር ጎርጎራ የአገዛዞን ባለስልጣናት ጭና ስትጓዝ የነበረችው ሄሊኮፕተር መከስከሷ እያነጋገረ ቀጥለዋል። በክልሉ እየተካሄደ ያለው ውጊያም በፋኖ ድል ታጅቦ ሲቀጥል የሀዘን መግለጫም ወጥቷል። በአማራ ክልል የሁሉም ዞንና ወረዳ እንዲሁም ከተማ አስተዳደርና የፖሊስ ተቋማት የማህበራዊ ሚዲያ ገጾች ትናንት ጎርጎራ ላይ የተከሰከሰው ሄሊኮፕተር በቴክኒክ ችግር እንጂ በፋኖ ተመቶ አይደለም በሚል እንዲያስተባብሉ ትዕዛዝ ተሰጥቷቸዋል። በዚህም ዛሬ ከማለዳ ጀምሮ የክልሉ ኮሚኒኬሽን ቢሮ በፌስቡክ ገጹ ያሰራጨው መረጃ ሁሉም ሼር በማድረግ ጉዳዩን ለማስተባበል እየሞከሩ ነው። ቀድሞኑ የብልጽግናው አገዛዝ ፋኖ በፈጸመው ጥቃት አመራሮች የተገደሉ ሄሊኮፕተር ወደመች ይላል ተብሎ ባይጠበቅም፣ በአካባቢው ግን ከፍተኛ ውጥረት እንዳለ ተገልጿል። በዚህ ጥቃት የተነሳም ከጎንደር እስከ ባህር ዳር ከፍተኛ የሆነ የተኩስ ድምፅ ይሰማ እንደነበርና አምቡላንስም ሲመላለስ እንደታየ ለማወቅ ችለናል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና የአርበኛ ሀምሳ አለቃ አደማሊን መስዋዕትነት አስመልክቶ የሐዘን መግለጫ አውጥተዋል። በሰሜኑ ጦርነት ወቅት ወጣቱን በማደራጀት እና በመምራት ታሪክ የሰራው ይጀግና በፋኖ ትግል ውስጥም የአፋ ባሃ ወሎ ቀጠና ወታደራዊ ኢንዶክትሪኔሽን መምሪያ ኃላፊና የንጉሥ ሚካኤል አሊ ክፍለ ጦር አዛዥ ሆኖ አገልግለዋል። በሌላ በኩል አፋ ባሃ በጎጃም አምስተኛ ክፍለ ጦር የወርቅ አባይ ብርጌድ አባላት እሁዲት ዙሪያ፣ አንበር ከተማና ላሊበላ ከተማ ላይ የአገዛዙን ጦር ሲመቱት ብለዋል። ግንቦት ሰባት 2017 ዓ.ም ወርቅ አባይ ብርጌድ ላሊበላ ጉምዞች ሰፈር ከሁለት ሰዓት ላይ የጀመረ እስከ አራት ሰዓት ተኩል ሲመቱት ብለው በርካታውን ሙትና ቁስለኛ አደርገውታል። አንደኛ ክፍለ ጦር የኮረኔል ታደሰ ሙሉነ ብርጌድ ፋኖዎች በትናንትናው ዕለት ዳጊ ካምፕ ላይ ተወርውረው በመግባት የአርሶ አደር መሳሪያ አስወርዳለሁ በማለት የተንቀሳቀሰውን ኃይል ድባቅ መትተውታል። በተመሳሳይ የቀኝ አዝማች ስሜነ ደስታ ብርጌድም ምት መቋቋም ያቃታቸው አስር ሚሊሻዎች መሳሪያቸውን ጥለው ወደ በረሃ ሸሽተዋል። እንዲሁም በጎጃም ቀጠና ስር ባሉ ክፍለ ጦርና ብርጌዶች ውስጥ የኦሮሞ ተወላጆችን ጨምሮ በርካታ ያገዛዙ የመከላከያ የአድማ ብተናና የሚሊሻ አባላት ወደ ፋኖ እየጎረፉ ነው። ስምንተኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በሚያስተዳድራቸው 29 የገጠር ቀበሌዎች ውስጥ የአስራ አራቱን ቀበሌ የጎበዝ አለቃዎችና ጊዜያዊ አስተዳደሮችን አንደኛ ዙር ስልጠና ሰጥቷል። በተመሳሳይ ሁኔታ በዛሬ ሁለት በረኸኛው ጅበላ ሙተራ ብርጌድ በደብረ ማርቆስ ዙሪያ በጎዛምን ወረዳ በሊባኖስ ቀጠና ያሉ የአምስት ቀበሌ የጎበዝ አለቆችን አወያይተዋል። በውይይቱም ስለ ፋኖ ቀጣይ አቅጣጫ እና ማህበረሰባዊ የፍትህ አሰጣት ዙሪያ በጥልቅ ግምገማ ተደርጓል። በሌላ በኩል በምስራቅ ጎጃም ዞን በማቻከል ወረዳ 34 ቀበሌ ሲኖር ከነዚህ መካከልም 32 በፋኖ መስተዳደር ውስጥ ይገኛል ተብለዋል። በዚህም በቀኝ ጌታ ዩፍታዬ ንጉሴ ስድስተኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድ በአንድ በጠና በሚያስተዳድሯቸው አስራ አንድ ቀበሌዎች የጊዜያዊ ቀበሌ አስተዳደሮች ጋር ውይይት በማድረግ የስራ አቅጣጫ ተሰጥተዋል። በተመሳሳይ ከሃይማኖት አባቶች ጋር ውይይት ተደርጓል። አማራው የደረሰበትን በደል ለማስገንዘብ ተችሏል። አብይ አማራ ኦሮሞና ትግሬን እርስ በርስ መከፋፈልና ማዳከም አለብኝ ማለታቸውን አቶ ታዬ አጋለጡ። የቀድሞ የሰላም ሚኒስትር ደኤታና የጨፌ ኦሮሚያ አባሉ አቶ ታዬ ደንዳ ከቀናት በፊት ዳግመኛ በአብይ አህመድ አገዛዝ ለእስር መዳረጋቸው ይታወቃል። ሆኖም ከመታሰራቸው በፊት ከአንከር ሚዲያ ጋር አድርገውታል የተባለው የድምፅ ቅጂ ወጥቷል። አቶ ታዬ በስልጣን ላይ ያሉ ከናቢ በኩል ይሰነዘሩ የነበሩ የሴራ ንግግሮችንና ተግባሮችን በሚመለከትም ማብራሪያ ሰጥተዋል። በዚህም አብይ አህመድ በ2012 በናዝሬት አንድ ስልጠና ላይ ለኦሮሞ ባለስልጣናት ባደረጉት ንግግር ለስልጣኔ ስጋት የሚሆነው ኤትዮ ነው፣ ይህም ማለት አማራ፣ ትግሬና ኦሮሞ ማለታቸው ነው ስለሆነም ሶስቱን ክልሎች ማባላት፣ እርስ በርስ ማጋጨትና ማዳከም የአብይ ስትራቴጂ መሆኑን ከአራት ዓመት በፊት በስብሰባ ጭምር መነገሩን አቶ ታይ ያጋልጠዋል። የነሱ አስተሳሰብ ሰው በኢኮኖሚ ከደቀቀ የፖለቲካ ጥያቄ አይኖረውም የሚል ነው። አስተሳሰባቸው ይሄን መፈናቀል፣ ይሄ ቤት የሚፈርስበት እና ሰው ፍርሃት እና ረሃብ ውስጥ ከሆነ ለእኛ ቻሌንጅ አይደለም የሚል ነው ያላቸው የነሱ ግምገማ። ችግሩ ህዝብ ጥያቄ አቶ ወይም ሪስክሊንግ ፋክተርስ ስለሌሉ ሳይሆን ዊዚን ኢንትራ እንደ ኢንተር አሊያንስ አለመኖሩ ነው። ህይወታቸው የተመሰረተው እዛ ላይ ነው። እንታገላለን የሚሉ ሀይሎች ለእኔ የፖለቲካ ስልጣን ስጋት ያለ በሶስት አካባቢ ነው። ይሄንን ሲፈርጅ ያው አቶ ብሎ ነው ይፈርጀው። አቶ ማለት አማራ፣ ትግራይ ኦሮሞ ነው እና ይሄንን ሁለት ሺ አስራ አምስት መስከረም አዳማ ስልጠና ላይ በነበርን ጊዜ እነዚህ ከትንንሽ ብሄር ብሄረሰቦች የወጡ የመጡ ሰዎች አጀንዳው ተሰ ያመጧቸው ኢትዮጵያ ችግር አቶ ነው ብሎ መጡ ማለት ነው። አዘባክ ያለው ነገር ለእኔ የኒክስና ስልጣን ስጋት የሚመጣው ከዚህ ሶስት አካባቢ ነው። እነሱን አንደኛ፣ እያንዳንዳቸውን ውስጣቸውን ማፍረስ አለብኝ፣ ማድቀቅ አለብኝ፣ መስበር አለብኝ፣ በእያንዳንዱ የሚል እንትን አለው። ሶስቱንም ማለት ነው። በተለያየ ሴክት፣ በሃይማኖት፣ በአካባቢ፣ በጎሳም ያሉትን እንትኖች በዛ ደረጃ ተጠቅሜ መከፋፈል እና ውስጡን ማዳከም አለብኝ የሚል እንትን ይሆናሉ እያንዳንዱ ለየቤቻቸው። ከዛ በኋላ ደግሞ ኢንትራ አሊያንስ እንዳይፈጥሩ ለሁሉም የሚገያጩበትን አጀንዳ መስጠት አለብኝ የሚል አለ። አሁን ይሄ የወልቃይት የራያ ምናምን ጉዳይ ዝም ብሎ የሆነ አደለም። ትግራይና አማራ በፍጹም ሁል ጊዜ ሊቪንግ የሆነ አጀንዳ ሆኖ የሚጋጩበት አጀንዳ ነው እሱ ጉዳይ። ወደዚህም ሲመጣ ይሄ የወለጋ ፋኖ ነው የሚባል ይሄ የደራ ጉዳይ የሚባል ነገር በኦሮሞና በአማራ መካከል ኦፍኮርስ ሌሎች እንትኖችም አሉ። በዛ ደረጃ ቋሚ የሆነ የግጭት አጀንዳ እንዲሆን ልዩ ዞንም በዛ በኩል ከአጣዬ ምናምን አካባቢ ያሉ ነገሮች በአብዛኛው በአብዛኛው ግጭቶቹ ሲፈበረኩ የነበሩት በኋላ ስናጠናና ስንደርስበት ራሱ በዚህ በደህንነት ሰዎች ነበርና፣ እሱ ኦሮማራ የሚባለው ነገር እንዲፈርስ እንዲፈርስ ብቻ ሳይሆን እንደገናም ደግሞ መልሶ እንዳይሰባሰቡ ለማድረግ የሚሰራባቸው አጀንዳዎች ናቸው። ሆኖም የዛሬ አራትና አምስት ዓመት አብይና አገዛዛቸው እንዲህ አይነቱን ከባድ ሴራ ሲጠነስሱና አገርን ሲያፈርሱ በወቅቱ በስልጣን ላይ የነበሩት አቶ ታዬ ይህን ተግባር ተቃውሞ አልቆመም። ታዬና ጓዶቻቸው በወቅቱ አብይ አህመድና መንግስታቸው ይህን አገር አጥፊ ሴራና እቅድ ሲያወጡ ተባባሪ ባይሆኑና ቀድመው ይህን ሴራ ለህዝቡ በማሳወቅ ቢያከሽፉ ኖሮ የአገሪቱ ውድመት እዚህ አይደርስም ነበር የሚሉ አስተያየት ሰጪዎች አሉ። የኢራንና እስራኤል የሚሳኤል ጦርነት አሁንም ተባብሶ እንደቀጠለ ነው። በዛሬው ዕለት ኢራን በመላ እስራኤል በሚገኙ ኢላማዎች ላይ ሚሳኤሎችን አስወንጭፋለች። በእስራኤል ጥቃቱ እስካሁን ከደረሱት ትልቁ ነው የሚመስለው ብሏል ቢቢሲ በዘገባው። በማዕከላዊ እስራኤል የደረሰን የኢራን ጥቃትን ተከትሎ ቢያንስ ሶስት ሰዎች ሲገደሉ በርካቶች ቆስለው ወደ ሆስፒታል ተወስደዋል። የእስራኤል ትልልቅ ከተሞችን ያናወጡት ፍንዳታዎች በቴል አቪቭ እና የሃይፊ ወደብ ከተማን ሰላሳ ሰዎችን አቁስለዋል። የኢራን ጥቃት የደረሰው እስራኤል በኢራን ምድር የሚምዘገዘጉ ሚሳይሎችን በመጠቀም ጥቃት ሰንዝራ የኢራን ጦር ኃይሎች የስለላ ኃላፊን ከገደለች በኋላ ነው። ጦርነቱ ከተጀመረበት አርብ ጀምሮ ቢያንስ 224 ኢራናውያን እስራኤል ባደረሰችው ጥቃት የተገደሉ ሲሆን 90 በመቶ የሚሆኑት ሟቾች ሰላማዊ ዜጎች መሆናቸውን የኢራን የጤና ሚኒስትር አስታውቀዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤልና ኢራን ስምምነት ላይ ሊደርሱ ይችላሉ የሚል እምነት እንዳላቸው፣ ነገር ግን አንዳንድ ጊዜ ሀገራት መፋለም አለባቸው ብለዋል። በሌላ በኩል የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላ አላሚኒ ለመግደል የነበራትን እቅድ ውድቅ ማድረጋቸውን ሶስት ባለስልጣናት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ገልጸዋል። አንዳንድ ባለስልጣን እንደ አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄሜንን መግደል ጥሩ ሀሳብ አይደለም ሲሉ ነግረዋቸዋል። ፕሬዚዳንቱ በዚህ መረጃ ላይ በይፋ የሰጡት አስተያየት የለም። በሁለቱ መሪዎች መካከል ውይይቱ የተካሄደው እስራኤል በኢራን ላይ አርብ ጥቃት ከከፈተች በኋላ ነው ተብሏል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ትራምፕ አያቶላን ለመግደል የነበራቸውን እቅድ ውድቅ ማድረጋቸውን